በራስ መተማመን ማለት ምን ማለት ነው? ስለ በራስ መተማመንስ ምን ማወቅ አለበት? አንድ ሰው በራስ መተማመን እንዲኖረው ምን ማድረግ አለበት? በራስ መተማመን እራሱ ማለት ምንድነው? ትርጓሜው አንድ ሰው በራስ መተማመን ባይኖረው ከስኬቱ ጋር ምን የሚያገናኘው ነገር አለ? በራስ መተማመን ለምን ለምን ያስፈልጋል? በራስ መተማመን ባይኖርኝ ለምን ስኬታማ መሆን አልችልም? በአሁኑ ሰዓት ብዙ ሰዎች ስኬታማ መሆን ወይም ደግሞ መሆን ይፈልጋሉ ነው ብዙ ሰው በራስ መተማመን ባለመኖሩ ምክንያት ስራዎችን አይሞክርም። ምንም ነገር እንትን አይልም። ምክንያቱም ለራሱ የሰጠው ግምት ስላለ ማለት ነው። ስለዚህ ዛሬ በራስ መተማመን ካለን ሁሉንም ነገር ወይም የምንፈልገውን ነገር የምናሳካበት ነጥቦች አሉ እና ስለዚህ እነዛን ነጥቦች ምን ምንድን ነው? ምን ምንድን ናቸው? እነሱ በራስ መተማመን የሌለው ሰው ያንን በራስ መተማመንም መገንባት ይችላል ወይስ? በራስ መተማመን ከሌለኝ እንዲሁ ነው ያንን ነገር ማምጣት አልችልም? ምንስ ማድረግ አለብኝ? በራስ መተማመን መገንባት ለምን አስፈላጊ ነው? በራስ መተማመንና ስኬት ምን ያገናኛቸዋል? በራስ መተማመን ለምን ለምን ያስፈልገናል የሚለውን ነጥብ ነው ዛሬ የምናየው ማለት ነው። ስለዚህ ቤተሰቦች፣ ዛሬ ይዤላቸው የመጣሁት ርዕስ በራስ መተማመን ማለት ምን ማለት ነው፣ እናም በራስ መተማመን ለምን ይጠቅማል፣ ከዛስ ደግሞ በራስ መተማመን ባይኖርኝ እኔ ላይ ምን የሚያመጣው ተጽዕኖ አለ፣ እነዚህና የመሳሰሉ ወሳኝ ነጥቦች ነው ዛሬ የምናረገው ማለት ነው። ሰላም ሰላም ቤተ ውስጥ የተከበራችሁ የትም ዜች፣ ዛሬ እንግዲህ በራስ መተማመን ከሚለው በሚለው ርዕስ እንወያያለን ማለት ነው። ስለዚህ ሁላችሁም ይህንን ርዕስ ካያችሁ የምርም በራስ መተማመን ስለሚለው ርዕስ ማወቅ ፈልጋችኋል፣ እንዲሁም ደግሞ መረዳት ፈልጋችኋል ማለት ነው። ስለዚህ በራስ መተማመን ከሚለው ከተረጓሚ እንጀምራለን። በራስ መተማመን ማለት ምን ማለት ነው? በራስ መተማመን ማለት አንደኛው የሰው ልጅ ለራሱ የሚሰጠው ግምት እናም ደግሞ ስለ ራሱ ያለው ግንዛቤ ራሱን የሚገመግምበት ራሱን የሚያይበት እስታት ነው። ያ ማለት አንድ ሰው እራሱን በእውቀት ሊሆን ይችላል፣ በአመለካከት ሊሆን ይችላል፣ እንዲሁም ደግሞ በሚያደርጋቸው በስኬቶቹ በእያንዳንዱ ነገሮች የሚሰጠው ግምት ምን ያደርገዋል? በራስ መተማመኑን ሊጨምረውን ሊቀንሰውም ይችላል። ስለዚህ ያ ማለት ምን ማለት ነው? አንድ ሰው በራስ መተማመን የሚለውን ትርጉም የሚይዘው ምንድን ነው ማለት ነው። አንድ ሰው ለራሱ የሚሰጠው ግምት ያን ለራሱ ያለው ቦታ የሚገምትበት የራሱ ስሜቱን ውስጡ የሚገመግምበት ያንን ገምግሞ አውቆ የሚሰጠው ግምት ያ በራስ መተማመናችን ከፍ ያደርገዋል ዝቅ ያደርገዋል ማለት ነው። ስለዚህ በራስ መተማመን ይገነባል ወይስ እንዴት ነው የሚለውን ደግሞ ቀጣይ እናያለን ማለት ነው። እንጠበቃለ በእርንለ ዚህ የምናየው በራስ መተማመናችንን መገንባት እንችላለን ወይስ? አንዱ በራስ መተማመን ከሌለው መገንባት ይችላል? መገንባት ከቻለስ ደግሞ ነው በራስ መተማመን አንድ ሰው ምንም ያክል እውቀት ቢኖረው ምንም አይነት ሊዘራክሽን ካል ቢኖረው በራስ መተማመን ከሌለው ግን ምንም አይነት ነገር ማድረግ አይችልም። በዚ አጋጣሚ ይሄድ ማለት ያፈለኩኝ ነው። ይህ በራስ መተማመን እጅግ በጣም ወሳኝ አስፈላጊ ነው ነገር ነው። አንድ ሰው በብዙ ቀር ጥበበኛ ምናምን ሆኖ ግን በራስ መተማመን ኮንፊደንስ ከሌለው ምንም ያልተማረ ሆኖ ግን ትንሽዬ በራስ ኮንፊደንስ ያለው ሰው ያንን ሰውዬ ጥበበኛ ነው፣ የተማረ ነው፣ ምናም ሊቅ ነው የተባለውን ሰውዬ ሊበልጠው ይችላል። ለምን በራስ መተማመን እጅግ በጣም ወሳኝና አስፈላጊ የሆነ ነገር ስለሆነ ማለት ነው። በራስ መተማመን በራስ መተማመናችንን ለምሳሌ የሚገልጸው ነገር ጽኑ የመሆናችን እንዲሁም ደግሞ የመቀጣይነታችን የቁርጠኝነታችን። ብዙ ጊዜ በራስ መተማመን ከሌለን በራሳችን ሀሳብ ስለማንጸና የመቀጠል አቋም የለንም፣ የጽናት እምነታችንም በዛ ላይ ይሸረሸራል ማለት ነው። አንድ ሰው በራስ መተማመን ካለው የሚፈልገውን ነገር በራሱ መወሰን ይችላል፣ በራሱ መስራት ይችላል። በራሱ የፈለገውን ነገር ማድረግ ስለሚችል፣ በራሱ የሚፈልገውን ውሳኔ መወሰን ስለሚችል ወደሚፈልግበት ቦታ መሄድ ይችላል። ስለዚህ በራስ መተማመናችንን ለመገንባት ምን ያስፈልገናል የሚለውን እ አንደኛ እራሳችንን ማወቅ ነው። የሰው ልጅ ከምንም ነገር በላይ ምንም ውድ ነገር ከማድረጉ በላይ ራሱን ማወቅ ነው። ያ ማለት አንድ ሰው ራሱን ካላወቀ ምን ማድረግ እንዳለበት አያውቅም። ስለዚህ አንድ ሰው ራሱን ማወቁ በራስ መተማመኑ የበለጠ እንዲዳብር እና እጅግ በጣም አስፈላጊ የሆኑ ነጥቦች ላይ የሚፈልገውን ነገር አውቆ ራሱን ካወቀ የሚፈልገውን ነገር አውቆ የሚፈልገውን ነገር ማድረግ ስለሚችል ማለት ነው። ስለዚህ በራስ መተማመናችን የሚያዳብርልን፣ አይ መጀመሪያው ራሳችን ማወቅ ነው። አንድ ሰው ራሱን ካወቀ የሚፈልገውን እንዳልኩት የሚፈልገውን ነገር ያውቃል። ያንን የሚፈልገውን ነገር ካወቀ ማንም ሰው መቶ የሆነ ነገር ቢለው ምንም ነገር ቢለው ምን ያውቃል ማለት ነው። ራሱን ስለሚያውቅ ስለሚያውቅ ማንነቱን ስለሚያውቅ ምን ማድረግ ይችላል ማለት ነው። በራሱ መወሰን ማድረግ መፈጸም ስለሚችል እጅግ በጣም አስፈላጊ ነው ማለት ነው። በራስ መተማመን ለመገንባት የመጀመሪያው ራስን ማወቅ ነው። ምክንያቱም ብዙ ጊዜ እኛ ራሳችን ካወቅን ብናይ አሜሪካን ከአሜሪካ ጋር ልጣላ ብሎ የሚነሳ ሀገር የለም። ምክንያቱም ተነስቶ አቅማቸውን ስለሚያውቁ በአንድ ድመት ማድረግ አጥፋኛል ቼሚ ላይ ስለሚሰማ ማለት ነው። ስለዚህ እኛም አቅማችን እንድናውቅ ራሳችን ማወቅ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ምን ማድረግ አለብን? ሆኖ ራሳችንን ማወቅ አለብን ማለት ነው። ሌላውም በራስ መተማመናችንን ከፍ የሚያደርግልን ምንድን ነው? በደንብ መዘጋጀት ነው። በደንብ መዘጋጀት እጅግ በጣም አስፈላጊ ነገር ነው። የሰው ልጅ ከተዘጋጀ ምን ማድረግ እንዳለበት ያውቃል። ሁልጊዜ ዝግጁ መሆን አለብን። በቂ እውቀት ሊኖረን ይገባል። በምንሰራው ስራ ላይ ሊሆን ይችላል። በጓደኞቻችን፣ በእያንዳንዱ ነገሮች ላይ ምንም ነገር በምናደርገው ነገሮች ላይ በቂ እውቀት እንዲኖረን መዘጋጀት ማንበብ፣ መጽሐፍ፣ አስፈላጊ የሆነውን ነገር ሁሉ ማወቅ። ምክንያቱም አንድ ሰው ባወቀው ነገር ላይ ኮንፊደንስ ይኖረዋል፣ እርግጠኛ የሚሆን ስሜት ይኖራል። ስለዚህ ያዛ ነገር ላይ ጥርጣሬ፣ ምንም አይነት ጥርጣሬ አይኖረው ማለት ነው። ስለዚህ ምንም ነገር ለማድረግ ምን ይሆናል ቀድሞ ካወቀ ቀድሞ ከተዘጋጀ ለስኬቱ እጅግ በጣም የወሳኝ ነገር ይሆናል ማለት ነው። ስለዚህ በራስ መተማመን በማንኛውም ቦታ ላይ አስፈላጊ የሆነ ነገር ነው። ስለዚህ እጅግ በጣም አስፈላጊ የሆነው ነገር ነው ማለት ነው፣ በራስ መተማመናችን። እንዲሁም ደግሞ ስለ እያንዳንዱ ስለ አካባቢያችን እንዳልኩት ስለ ሁሉም ነገር በደንብ አድርገን መዘጋጀት አለብን። ስለ አካባቢያችን፣ ስለምንሰራው ስራ፣ በዙሪያችን ስላለው ነገር ቀድመን መዘጋጀት ማወቅ ስለምንሰራው ስለ እያንዳንዱ ነገር ማለት ነው። ያንን ማድረግ አለብን ማለት ነው። ሌላው የምናውቀውን ብቻ መናገር አለብን። የምናውቀውን ነገር ብዙ ጊዜ ለመሞጋገስ ወይም ደግሞ የሆነ እንትን ለማለት ብለን የማናውቀውን ነገር በድፍረት ማውራት በጣም ይሄ አላስፈላጊ የሆነ ተግባር ነው። ምክንያቱም አንድ ሰው ብዙ ጊዜ ከሰዎች ጋር በሚገናኝበት የሚገናኝበት ሁኔታ ሰፊ ነው። እንገናኛለን ከሰዎች ጋር ስለዚህ በዛ ሰዓት እኛ የማንፈልገው ወይም ደግሞ አሉባልታ የማንፈልገውን ወሬ ሰው እንዲያወራን አንፈልግም። ምክንያቱም ከጊዜያችን አንጻር የምንፈልገው መረስ የምንፈልግበት ነገር ስላለ ማለት ነው። ስለዚህ ለሰዎችም አላስፈላጊ የሆነ ሽንገላ፣ አላስፈላጊ የሆነ ወሬ፣ አላስፈላጊ የሆነ ነገር ማውራት የለብንም ማለት ነው። ምክንያቱም ውሸት ደግሞ መናገር የማናውቀውን ነገር መናገር ብዙ ጊዜ ውሸት ከተናገርን ሰዎች ላይ አመኔት አይኖረንም። ብዙ ሰዎች አይ እሱኮ እንደዚህ ነው የሚል አይነት የጄጅ መደረግ ነገር ስለነበሩ፣ ምክንያቱም እውነት እውነት ናት፣ ውሸት ግን ምንም ጊዜው ቢቆይም መገኘቱ መታወቁ አይቀርም። ስለዚህ በራስ መተማመን እንዲኖረን እኛም በነፃነት ከሰዎች ጋር መገናኘት በነፃነት ማውራት ንትን እንድንችል ምን ማድረግ አለብን ማለት ነው የምናውቀውን መናገር እውነቱን መናገር ስለ እውነት መኖር በጣም አስፈላጊ የሆነ ነገር ነው። አንድ ሰው እውነት ይዞ የሚኖር ከሆነ አይደነግጥም፣ ኮሽ ባለ ቁጥር አይደነግጥም። በራስ መተማመኑ ሙሉ ይሆናል። አልዋሽም፣ ምንም ነገር የሚያሳፍረው ነገር የለም። ስለዚህ በራስ መተማመናቸው የሚጨምርልን ነገር ይሄ አስፈላጊ የሆነው ነገር ነው። ሌላው መልካም ማሰብ ነው። መልካም ማሰብ እንግዲህ መልካም ማሰብ መልካም ማሰብ እንደምለው ብዙ ጊዜ እንደምለው ሁሉም ቦታ ላይ አስፈላጊ የሆነ ነገር ነው። አዎንታዊ አስተሳሰብ ማለት ነው። አንድ ሰው ስለ ራሱ ያለው ግምት ከላይ እንዳልኩትኝ ስለ እኔ የሚሰጠው ግምት እኔ አሁን ሰዎች የሚሉት ነገር ሊኖር ይችላል። እኔ እኔ ኔ ማለ እኔን የማውቀው ነገር እኔ የራሴ ሆን አውቀዋለሁኝ ውስጠኝ ግሜት የማውቀው እኔ ስለዚህ ስለ ራሳችሁ መልካም ነገሮች ማሰብ ቢቻለን እንደውም ስለ አካባቢያችን ስለ ጓደኞቻችን፣ ስለ ሀገራችን፣ ስለ ሁሉም ነገር መልካም ነገሮችን ማሰብ። ግን እኛ አሁን የምንፈልገው ምንድነው? በራስ መተማመናችንን ላይ ነው አለ አሁን እኛ እየሰራን ያለነው ራሳችን ላይ ስለሆነ ስለ ራሳችን መልካም ማሰብ እንደምንችል ለራሳችን መንገር፣ ማሳካት ስኬታማ እንደምንሆን ማድረግ እንደምንችል ለራሳችን መንገር፣ እንዲሁም ቀጣይ እንደሆነ እንዲሁም ጽኑ እንደሆነ እንዲሁም ደግሞ መልካም ነገሮችን ብቻ በጎ በጎን ለራሳችን ማሳወቅ በጣም አስፈላጊ የሆነ ነገር ነው ማለት ነው። በራስ መተማመናችንን ምን እንድል ያደርገናል ማለት ነው፣ ከፍ እንድል ያደርጋል። ስለራሳችን ስለራሳችን በጎ ነገር ማሰብ ስለራሳችን መልካም ነገር ማሰብ ማለት ነው። ይሄ በጣም አስፈላጊ የሆነ ነገር ነው። ሌላው በራስ መተማመናችን እንዲጨምር የሚያደርግን እንድናሳድግ የሚያደርገን ነገር ያሳካናቸውን ነገሮች በዝርዝር ማስቀመጥ ነው። በዝርዝር በወረቀት ላይ ጽፈን ማስቀመጥ ብዙ ሰው ስኬት እንዳለ ውድቀትም አለ ማለት ከፍታ አለ፣ ዝቅታ አለ፣ መካከለኛ ደረጃ ላይ መሆን አለ። ስለዚህ ሁሌ ስኬታማ እንደሆን አንቆይም፣ ሁሌ ደግሞ እንዲወደቅን አንቆይም። ስለዚህ ግን የሆነ ኪሳራ ባለ ሰዓት ያንን ያሳካ ነው ስኬት የምንፈልገው ቦታ ላይ የሚታይ ቦታ ላይ ያንን ጽፈን ምናልባትም ቦርሻቸውም ሊሆን ይችላል ግን የሆነ የመውደቅ አይነት ስሜት የመክሰር አይነት ስሜት ሲሰማን፣ የመድከም አይነት ስሜት ሲሰማን፣ ያንን ያሳካነውን ነገር ለማየት መሞከር፣ ያንን ማንበብ፣ ያንን ማየት። ከዛ ያንን ያሳካነውን ነገር ስናይ እንዲ ይህን እንኳ አሳክቼ ነበር። ስለዚህ ያ ጉልበቴ ያ ኃይሌ የት ሄዶ ነው? ስለዚህ ያንን እንደገና ኃይል ይሆንና እንደገና ለመቀጠል ስለሚያግዝን እንደገና በራስ መተማመናችን እንዲጨምር ያደርገናል። ምክንያቱም እንዳልኩት ይዛራለው ከፍታለሁ ሁሉም ነገሮች በዚህ ምድር ላይ ስንኖር ከፍ እንዳለን አንቆይም፣ ዝቅ እንዳለን አንቆይም። ስለዚህ ያሳካቸውን ነገር በወረቀት አስቀምጦ ማየት አስፈላጊ ነገር ነው። ሌላ መጥፎ የሆኑ ሀሳቦችን ማስወገድ ነው። እንግዲህ የፖዘቲቭ ተቃራኒ ኔጌቲቭ ሀሳቦችን፣ አላስፈላጊ የሆኑ በራስ መተማመናችን የሚጎትቱ ሀሳቦችን በጭራሽ ከአምሯችን አለመመላለስ ብዙ ጊዜኛ እንደውም ብዙ ጊዜ አብዛኛውን ጊዜ የምናሳልፈው በምንድን ነው? አላስፈላጊ በሆነ አሰው ተመስጠል ነው። ያ ማለት ለምሳሌ ስላለፈው ታሪካችን ቁጭት፣ ስለ አደረግናቸው ስህተቶች እንዲህ ባላደረግ፣ ነገ እንዲህ ባይሆን ነገ ምናምን እያለ እዛ ውስጥ እንቆያለን። እዛ ውስጥ መቆየት በጣም አስፈላጊ ነገር የሆነ ነገር አይደለም። ለምን? ያ ያለፈው ነገር ሆኗል፣ ከሆነ ሆነ ነው። ግን ለዛሬው አሁን የሚያየ አሁን ነው ነገም ስጦታ ነው። አልደረስን ብንም አሁን ግን የኖርን ያለ ነው ላይ ይባላሉ። ስለዚህ ዛሬ የሚመኖር የማያስፈልግ ነገሮችን ከአምሮች ውስጥ የሚመላለፍ ነገሮች በጨራሽ በተቻለ መጠን ለማስወገድ እነዚህን መተው ባይቻል እንኳን በመልካም ነገር መተካት ልማድ እንትን አይልምና እነዛን መጥፎ ሀሳቦች በጥሩ ሀሳቦች መተካት፣ ይሄ በጣም አስፈላጊ ነገር ነው። በራስ መተማመናችን በከፍተኛ ደረጃ እንዲጨምር የሚያደርጉ ነገሮችን የሚያመጣ ነው። ስለዚህ በጭራሽ የማይረቡ ሀሳቦችን አእምሯችን ውስጥ ማስገባት አያስፈልግም። ማ ነው ረቢሎች የሆኑ የማያስፈልጉ ሀሳቦችን በአእምሯችን ማስገባት አስፈላጊ ነገር ስለሆነ ይህንን ተጠቀሙበት ማለት ነው። ሌላው መልካምና ለጋስ ነው። መልካምና ለጋስ ነው፣ ያ ማለት መልካም ነገሮችን ማድረግ መልካም ነገሮችን ሀሳብ መልካም ሀሳቦችን መስጠት፣ የግዴታ ሰው በገንዘብ ብቻ አይደለም የሚታገለው በሀሳብ በብዙ ነገሮች የሚያገዝበት ነገር አለ። ና አለሁልሽ አለሁል ማለት ብዙ ሰው በአሁኑፋት የሚሰማውታል ጆሮ መስጠት፣ ስለ እያንዳንዱ ነገር መልካም ነገሮችን ለማድረግ መሞከር፣ ያ በጣም አስፈላጊ ነገር ነው። እና መልካምነት ደግሞ እዚህ ምድር ላይ ለዓለም ራሱ መልካም ሰዎች ባይኖሩ ዓለም ራሱ የመኖሪያ እንትን በጣም ከባድ ነው የሚሆነው። ስለዚህ መልካምነት እና ለጋስነት እዚህ ምድር ላይ ለመኖራችን አንዱ ለአንዱ አስፈላጊ የሆነ ስለሆነ ማለት ነው። ያ ማለት ብዙ ሰው አንዳንዴ ሰዎች ሲጎዱ፣ እኛም እዛ ስሜት ውስጥ እንሆናለን። በአጠገባቸው ባንሆን ይሰማናል። ክፌታቸው ይከፋናል ምናምን አደለ። ስለዚህ ያ ማለት እርስ በራሳችን እየተጋገዝን ነው ያው በአካልም ባይሆንም ሄደንም ያው ያንሱ ሜታር ለሪያክት የምናደርገው እንግዲህ የምናደርገው ነገር አይደለም፣ ግን የዛን ሰው እያክል እንኳን በፊም ጊዜ ስሜቱ ይሰማናል። ያ ማለት ምን ማድረግ ማለት ነው? መልካም ነገሮችን አደረግን ማለት ነው። ስለዚህ መልካምና ለጋስ መሆን በጣም አስፈላጊ ነገር ነው። መልካምና ለጋስ በመሆን ለሰዎች መልካም ነገር ፈገግታን መስጠት ለእኛም ደስታን መስጠት እንችላለን ማለት ነው። በራስ መተማመናችንም ይጨምራል ስናደርግ መልካም ነገር ስናደርግ ምን ይላል ማለት ነው። በራስ መተማመናችን ከፍ እያለ ይሄዳል ማለት ነው። ሌላ ስራዎችን እየከፋፈልን መስራት በጣም አስፈላጊ ነገር ነው። ምክንያቱም እዚያ ስራዎችን ከፋፍለን መስራታችን ትልቅ ስራ ከሆነ ያለመስራት እንትናችን ወይም ደግሞ ያ ስራ ከፍ ስለሚልብን ስለሚደግምን፣ ስለሚበዛ ስናየው ላለ መስራት ምክንያት፣ ሰበብ ልንደረ እንድርን እንችላለን ስለዚህ ስራዎችን ከፋፍለን መስራት ያንን ስራ ደግሞ ካልሰራ ነው በራስ መተማመናችን ይወርዳል። ያ የሚወርድበት ምክንያት አላሳካሁም የሚስሜ ስለሚመጣ አልችልም የሚልነት ይመጣና ያንን በራስ መተማመናችን እንዲና እንዳይልን በራስ መተማመናችን እየቀነሰ ይሄዳል ማለት ይሸረሸራል እያፈለግነው ነገር አሁን ለምሳሌ እኔ ይሄን ይሰራለሁ ብለን አስበን ያን ነገር ካልሰራን በራስ መተማመናችን እየወረደ ነው የሚሄደው። ራሳችን የምንሰጠው ግምት አነቱ እንሰራለን ብዬ ነበር ነው አልሰራም፣ ስለዚህ ምናምን እያለን እያድር እያድር ያ ልማድ ሆን ይችላል ማለት ነው። ምናልባት ትላልቅ ስራዎችን በአንድ የተሰርተ መጠረስ ረፍት ሊሆን ይችላል፣ ግን ለእኛ ለአእምሯችን ስለሚተደር ምናልባት ላንሰራውን ስለምንችል ወደ ውድቅ እንዳይወስደን ከፋፍለን ብንሰራ ጠቁ ይችላለሁ። ሌላ የሰውነት ቋንቋዎችን መጠቀም። የሰውነት ቋንቋ በጣም አስፈላጊ ነገር ነው። እንግሊዘኛው ቦዲ ነው ይለዋል። የሰውነት ቋንቋ ማለት ለምሳሌ አንድ ሰው በራስ መተማመኑ በሰውነቱ ቋንቋ ሊያሳይ ይችላል። ያ ማለት የሚያደርጋቸው ፋክቶች ከሰው ጋር በሚነጋገርበት ሁኔታ ምን አይነት ስሜት ነው ያለው ሰውነቱ ይናገራል እና አንድ ሰው ለምሳሌ አንበሳ የአውሮች ሁሉ ታላቅ እንትን ነው እና አንበሳን ስታዩት እንዴት ነው ያለው ግርማ ሞገስ ያለው ምናምን በቃ በጣም ደስ ለመር ነው። ስለዚህ እኛም ለራሳችን መርጠን አንበሳ መሆን እንችላለን። እንደ አንበሳ ለራሳችን የዚህ ዓለም ንጉስ መሆን እንችላለን። መርጠን ማለት የውሸት አይደለም፣ የሽንገላ አይደለም። ትክክል ትክክለኛውን መሆን ማስመሰል በጣም መጥፎ የሚለው እንደተባለ ውሸት ማስመሰል ምናልባት ራሳችን ልንዋሽ እንችላለን። ሰዎችን ልንዋሻቸው እንችላለን። በእይታ ስለሆነ ህሊናችን ልንዋሽ እንችላል። ስለዚህ የእውነት የሚያኖር ማለት የእውነት በራስ መተማመን የሚመጣ ያስፈልጊ ግን እነዚህ ነገሮች መተግበር ማለት ነው መተግበር። ስለዚህ መርቀን የራሳችን አንበሰ የዚህ ያለም ንጉስ መሆን እንችላለን። ሰርተን በተግባር በቀጣይነት ሰርተን እነዚህ ተግባሮች ማለት ነው። ሌላው በፈገግታ መመላለስ ነው። በፈገግታ መመላለሳችን ከሌሎች ጋር ለሚኖረን ግንኙነት እጅግ በጣም አስፈላጊ ነው። መልካም ጓደኞች እንድንፈጥር ያደርገናል። ለሰዎች ፈገግታ እንፈጥራለን። ለኛም ለራሳችን በደስታ ውስጥ እንኖራለን፣ በዙሪያችን ላሉ ሰዎች እንዲሁም የመንፈስ እርካታ እናገኛለን። ፈገግታ በጣም አስፈላጊ ነገር ነው። በማንኛውም ቦታ ላይ አንድ ሰው ፈገግ ሲል ብዙ ነገር ነው የሚያመጣው እና እስኪ የሆነ ደስ አይሉት መሳቅ የሆነ ፈገግ ብሎ መዋል ያሉትን ነገሮች በፈገግታ ማለት እኛም ፈገግ ብለ ለሌሎችም ደስታ ስትል ያንን በራስ መተማመናችንን የሆነ የጨነቀንን ነገር ሊኖር ይችላል፣ የደከመን ነገር ሊኖር ይችላል። ግን ፈገግ ማለት እና በፈገግታ ውስጥ መመላለስ እጅግ በጣም አስፈላጊ ነገር ነው። በራስ መተማመናችን ለመገንባት ማለት ነው። ብዙ ጊዜ ይደክመናል፣ በሳጫለ ምናምን። በዛ ሰዓት ግን በራስ መተማመናችን ስለሚቀንስ ከልባችን የመነጨ ፈገግታ፣ የውሸት ሳይሆን ከልባችን የመነጨ ፈገግታ ቢኖረን በጣም አስፈላጊ እና ወሳኝ ነገር ነው ማለት ነው። እንግዲህ ሌላው ምንድን ነው? ሰዎች ምን ይሉኛል? ስለ እኔ ምን ይላሉ? ምን ይሉኝ ይሆን እያሉ መጨነቅ፣ ይሄ በጣም በጣም በጣም ራስን የሚገድል ነገር ነው። በራስ መተማመናችን በጣም የሚገድል እና እጅግ በጣም አላስፈላጊ ነገር ነው። እኛ እንደዛ ብለን እንጨነቃለን ምናምን አይደለ? ግን ብዙ ሰዎች እኛ እንደዚህ ይሉናል ብለን እየተጨነቅላቸው፣ ሰዎች ምናልባትም እኛ ስንደውላቸው ሊሆን ይችላል መኖራችን ራሱ ትዝ ይላቸው

ስለዚህ ምን ያስፈልጋል? ማለት በራስ መተማመናችን እንደምድ ነው። የሰዎች አስተያየት አለመጠበቅ፣ ማንም ሰው መልካም ሆኖ ሳለ ከሰዎች የምንኖር አለመጠበቅ፣ ራሳችን ሆነን ከራሳችን ጋር ምኖር፣ እንደተባለው እራሳችን በደንብ ማወቅ፣ ቀድሞ መዘጋጀት እና የተባሉትን በአጠቃላይ እነዚህ በፈገግታ መመላለስ፣ በጣም ውስተኝ የሆኑ ነገሮችን የሰውነት ቋንቋዎችን መጠቀም፣ ሌሎችም እንደዚሁ ማለት ነው። እነዛን በመጠቀም ስራዎችን መከፋፈል እንደምንስራለን ምክንያቱም እንሰራለን ብለናል። አለመስራታችን በራሱ መተማመናችን ስለሚያጎድለው አልችልም የሚል ስሜት ስለሚሰማል ከዛም ያ ነገር አልችልም በቃ የሚለው ደግሞ ይሄ ፖዘቲቭ ይሄ ኔጌቲቭ፣ የሆነ አሉታዊ የሆነ ቃላት ለራሳችን በማንኛውም ሰዓት ላይ ባናወራ ባንነግር በጣም ወሳኝ ነገር ነው እላለሁ ማለት ነው። ይሰው እንግዲህ ዛሬ ርዕስ ነው የሚባለው ሐሳብ ራስ ይሄን ይመስል ነበር። እንግዲህ ይሄን ርዕስ ነው ልደዳት በጣም እርግጠኛ ነኝ፣ ምክንያቱም የተነጋገረኝ በራስ ስለ በራስ መተማመን ይሶሪ፣ በራስ መተማመን ኖሮ ማለት ለስኬቱ የመንጃ ፈቃድ ወይም ደግሞ መሪውን እንደያዘ ነው። ምክንያቱም በራስ መተማመን ካለን ፍልግ ነው ነገር ማድረግ እንችላለን። በጣም አስፈላጊ ነገር ስለሆነ ነው ማለት ነው። ስለዚህ በዚህ ሀሳብ ላይ ያልገባችሁ ጥያቄ ሆናችሁ የሆነባችሁ ነገር ካለ አስተያየታችሁን በኮሜንት ቦታ ላይ አስገብሉልኝ። እንግዲህ ለዚህ ይህ ቻናል ከተመቻችሁ ከወደዳችሁ ሁላችሁም ላይክ ሰብስክራይብ አድርጉ፣ እንዲሁም ደግሞ ኮሜንት አድርጉ ማለት ነው። የደውል ምልክቷን በመጫን ደግሞ ቤተሰብ ሁኑ፣ ሁሌ ምን የምለቀው ቪዲዮ ወደ እናንተ እንዲደርስ ማለት ነው። ስለአገኘኋችሁ እስከ መጨረሻ አብራችሁኝ ስለነበራችሁ እስከዚህ ሰዓት ስለተከታተላችሁ እጅግ በጣም አመሰግናለሁ። እንዲሁም ሰብስክራይብ አድርጋችሁ ቤት ቤ ስለሆናችሁ ቪዲዮውን እስከ መጨረሻው ስለምታዩልን ሀሳብ አስተያየታችሁ ስለምሰጡኝ አመሰግናለሁ። ዛሬ የነበረን ጊዜ ይህን ይመስል ነበረ። በቀጣይ እስከምንገናኝ በአዲስና አስተማሪ ቪዲዮ መልካም